ሁሌ በቃ አራስ ለራሳችን ትተን የሰውን ህይወት መከታተል ስለ ሌሎችን ማሰብ የሰውን ህይወት መከታተል ጥሩ ነው ብዬ አላስብም። እኔ በጥሩ መንገድ ካላሰብ ነው በጥሩ መንገድ በጥሩ መንገድ ሰውን ካልተከታተል ነው ጥሩ ነው ብዬ አላስብም። ሰላም አረሳውቲ መሰላም አለይኩም ወራህመቱላህ። እንደውም ሰላም ክርስቲያን ወገኖቼ እንዴት ናችሁ? ውድ ያኔሳቶ ተከታታዮቼ እንዴት ናችሁ? ደህና ናችሁ? እኔ ያለው አልሐምዱሊላ በጣም ደህና ነኝ። ስለምታበረታቱኝ ሰብስክራይብም ስለምታደርጉ ላይክም ስለምታደርጉ ጥሩ አስተያየትም ስለምትሰጡኝ አመሰግናለሁ። ከተሳሳትኩ ይቅርታ፣ ከተሳሳትኩ ደግሞ አርሙኝ ማለት እፈልጋለሁ። ዛሬ እንግዲህ እኔ ምግብ ላሳያችሁ አይደለም የመጣሁት፣ ሁሌም የማስበው ነገር መናገር ነው የመጣሁት። ሁሌ ሀሳቢ ጭንቅላቴ ውስጥ የሚመጣ ነገር አለ እና እሱስ ምንድን ነው ዛሬ ማንሳት የሰውን ህይወት የምንከታተል ሰው ወይ ደግሞ አንዳንድ ሰዎች የሰውን ህይወት በመከታተል የሰውን ህይወት እንደ ከኔ መሆን አለብኝ በማለት ራሳቸውን የሚጎዱ ሰዎች አሉ። ወይ ደግሞ ለነሱ ጥሩ መስሎ ሁሌ የሰውን ህይወት እየተከታተሉ የሚኖሩ ሰዎች ስላሉ ይህን ነው ማውራት የፈለግኩት። ብዙ ጊዜ የሰውን ህይወት በጥሩ ነገር ብንከታተል ወይ ደግሞ ከያ ሰው ህይወት የምንማር ከሆነ ከያ ሰው ጥሩ ህይወት የምናገኝ ከሆነ ብንከታተል የሰውን ህይወት በመከታተል በጥሩ ነገር ብንከታተል በጥሩ ነገር ከያ ሰው የምንማር ከሆነ ጥሩ ነው። አሁን እኔ ለምሳሌ አንዳንድ ሰዎችን ሳያቸው ከህይወታችሁ ካሳለፉት ነገር ህይወታችሁ ውስጥ የእነሱ ህይወት ውስጥ ምን ሰርቶ ወይ ደግሞ ከየት ተነስቶ ለውጥ እንዳመጡ ወይ ደግሞ ይቻላል የምለው ነገርን ሲያስተምሩ እንዲህ አይነት ሰዎች ይከታተላሉ። ለምሳሌ ግን ሌሎች ሰዎች ግዴታ እንደ ሌላ ሰው መሆን አለብኝ ብለው እየተከታተሉ ራሳቸውን የሚጎዱ ወይ ደግሞ የነሱ ለነሱ ጉዳት ያልመሰለ ሰዎች አሉ። እሱስ ምንድን ነው? በቃ ግዴታ እንደ ከኔ መሆን አለብኝ እኔ እንደከኔ መሆን አለብኝ። ግዴታ እንዲህ አይነት ነገር ማድረግ አለብኝ። ከኔ እንዲህ አይነት ሀገር ሄደች፣ እኔ እንዲህ አይነት ሀገር መሄድ አለብኝ። ወይ ከኔ ይሄ መኪና ገዛች፣ ይሄ መኪና መግዛት አለብኝ። ይሄ ቤት ሰራች፣ እኔ ልክ እንደሱ አይነት ቤት መስራት ፈልጋለሁ፣ ልክ እንደሱ አይነት መኪና መግዛት ፈልጋለሁ፣ በማለት ራሳቸውን የሚያጡ ሰዎች አሉ። ይሄ ጥሩ ነው ብዬ አላስብም። እኔ እንደኔ ለእኔ አስተያየት ነው ይሄ ማለት ነው ምክንያቱም ሰው ልጅ በጥሩ ነገር ምንከታተል ጥሩ ነው እንጂ እንደከኔ ከኔ መሆን አለብኝ ብለን ሰውን የምንከታተል ከሆነ ለሁላችን የተሰጠን እድል አለ። እዚህ ዱኒያ ላይ እዚህ ዓለም ላይ ሁሉ ነገር መጀመሪያ ፈጣሪ ስፈቅድ ነው የሚሆነው። እኛ ስላሰብነው ስለፈለግነው ብቻ አይደለም። እሱ እናንተ ያቅዱትን እያደርጉታለ እንጂ የኛ ብቻ ስለፈለግነው የሚሆን ነገር የለም። ሁሉ ነገር የሚሆነው በእኛ በፈጣሪያችን ፍቃድ ነው እንጂ እኛ ስላሰብነው አይደለምና አይደለም እና፣ አንዳንድ ሰዎች የሰውን ነገር በመከታተል ጊዜያቸውን ያጠፋሉ። የሰው ህይወት መፈተሽ ጊዜያቸውን ያጠፋሉ። ከኔ የት አለች፣ የት ሄደች፣ ምን አረገች፣ አረገች፣ ይሄ ገዛች፣ ይሄን ያልገዛች በማለት ያ ሰዓታችን ከምናጠፋ የሰውን ህይወት የምንከታተለው ጊዜ ጊዜያችን፣ ሰዓታችን ከምናጠፋ ራሳችን ጋር ሆነን ራሳችን ብናዳምጥ መልሱ የኛ ጋ ነው ያለው። የኛው ጋ ነው ያለው መልሱ። ራሳችን ብናዳምጥ ትናንትና ምን አደረግኩ? ትናንትና የቱ ጋ ነበርኩ? ትናንትና የቱ ጋ ነው የተሳሳትኩት? ትናንትና ስህተት ምን ነበር? ወይ ደግሞ ከትናንትና ህይወቴ ምንድን ነው የተማርኩት? ብለን ራሳችን ብናዳምጥ መልሱ የኛ ጋው ነው። የሰውን ህይወት ተከታትለን ሁሌ የሰውን ህይወት የምንከታተል ከሆነ ምንም ለውጥ አናመጣም። ራሳችን ላይ በሱ ነው የምንቀጥለው። ሁሌ በቃ ያ ሰውን መከታተል ሰው መከታተል ሰው መከታተል ብቻ ይሆናል ስራችን እና የሰውን ህይወት ከመከታተል ራሳችን ብናዳምጥ። እኔ ጥሩ ሰው ነኝ እኔ ንጹሕ ሰው ነኝ እያልኩ አይደለም። እኔ ሰው ነኝና ይሳሳታለሁ። ግን ደግሞ እኔ ከትናንትና ህይወቴ ብዙ ነገር ተምሬያለሁ ትናንት ከትናንትና ህይወቴ ተምሬያለሁ። ትናንትና ላይ ግን ትናንትና ተሳስቼም ይሆናል ስህተት ሰርቼ ይሆናል። ያ ስህተቴ ላይ ግን አልተገኘሁም። ያ ስህተቴ ላይ ትናንትና ከተሳሳትኩ ደግሜ አሁንም መሳሳት የለብኝም። ትናንትና እኮ አሃ እዛ ጋ ትፍቻለሁ እዛ ጋ ይህን ባላደርግ። አንዳንድ ጊዜ ስህተት እየሰራን ሰው ከመከረን ማለት ነው፣ ሰው ምክር ከሰጠን ያ ሰው በእኛ ቀንቶ ወይ ስለ ስለ እኛ ህይወት ለኛ መጥፎ ነገር አስቦ የምመስለን ሰዎች አሉ። ለምሳሌ ሰውዬ እንዲህ አይነት ህይወት ላይ ነሽ፣ ወይ ደግሞ እንዲህ አይነት ነገር እያደረግሽ ነው፣ ተይ፣ ጥሩ አይደለም ካለን፣ ወይ በእኔ ቀንቶ ነው በእኔ ቀንቶ ነው፣ በቃ እንደኔ መሆን ስላልቻለ ነው የምንላለን። ግን የተጎዳለት ወይ ደግሞ የተጎዳን ጊዜ ከዛ ህይወት ወጥተን ራሳችን ጋር ስንሆን ራሳችን ስናዳምጥ፣ ወይኔ እንደዛ ባላደረግኩ እንዲህ አይነት ቦታ ከኔ እኮ ነግራኝ ነበር ወይ ነግሮኝ ነበር ከማለት ከትናንትና ስህተታችን ተምረን ዛሬ አዲስ ህይወት አዲስ ነገር ማምጣት አለብን እንጂ ደግመን ደጋግመን ትናንትና ስህተታችን ላይ መሆን የለብንም። ትናንትና ላይ አልተገኘውም። ተሳስቼ ይሆናል። ትናንትና ግን ትናንትና ስህተት ላይ አይደለውም። ሰው ሆኖ የማይሳሳት ሰው የለም። ግን ሁሌም ሰው ይሳሳታል ማለትም አይደለም። ሰው ከስህተቱ ተምሮ ትናንትና እዛጋ ተሳስቻለሁ፣ ነጌ እንዲ ማድረግ የለብኝም፣ ነጌ እንዲ መሆን የለብኝም ነገ ህይወቴ ላይ ለውጥ ማምጣት አለብኝ ብሎ ራሱ ላይ መስራት ነው እንጂ ሁሌ በቃ ሰውን በመከታተል ወይኔ፣ ከኔ እንዲህ አይነት ነገር ገዛች፣ ከኔ ደሞዟ ይሄ ነው፣ ከኔ እንዲህ አይነት መኪና ነው የምትነዳው፣ ከኔ ይሄ መንጃ ፍቃዷ ወጣች፣ ከኔ ይሄን ስራ ሰራች፣ እኔም ይሄን ስራ መስራት አለብኝ። ባላችሁት ነገር ባላችሁበት ሁኔታ ላይ አመሰግኑት እንጂ ፈጣሪያችሁ እንዲጨምራችሁ አዲስ ህይወት ሌላ ጥሩ ነገር እንዲሰጣችሁ ያላችሁበት ሁኔታ ላይ ፈጣሪያችሁን በየሚነታችሁ አመሰግኑት እንጂ የሰውን ህይወት በመከታተል የምታገኙት ነገር የለም። ምክንያቱም ያ ሰው ፈጣሪ የሱ የሰጠው ሌላ እድል ነው፣ ለእናንተ የተሰጠ ደግሞ ሌላ እድል ነው እንጂ በቃ ግድታ እንደ ከኔ መሆን አለብኝ ብሎ ራስ ማጣት ጥሩ አይደለም። አንዳንድ ጊዜ ካልተሳካስ ምን ትሆናላችሁ? ካልተሳካስ? ይሄ እኮ ሌላ በሽታ ነው። ይሄ ራሱ በሽታ ራሱ እየቻለው በሽታ ነው። ካልተሳካ ምንድን ነው የምትሆኑት ያሰባችሁት ያቀዳችሁት ነገር ግዴታ ኔ አሁን ለምሳሌ አንድ ጓደኛ ካለኝ በቃ ግዴታ እንደ ጓደኛ መሆን አለብኝ እኔም ልክ እንደሷ መሆን አለብኝ ብላችሁ ከምትጣሩ፣ እኔ በራሴ አለም ነው የምኖረው። ለምሳሌ እኔ ማለት ነው፣ ማንም ሰው ምንም ስላደረገ ግዳ አይሰጠኝም። ምክንያቱም ራሴ ላይ መስራት አለብኝ እንጂ ከኔ ጓደኛ እንደዛ ስላደረገች ጓደኛ ይሄ ስለኖራት ለእኔ ይኖር ኖር ብዬ አልጨነቅም። ምክንያቱም ባለኝ ነገር ላይ ያመሰገንኩ አንዳንዴ እንደ ከኒ ሆናሉ ብለን ከምናስብ ባለን ነገር ላይ ብናመሰግን ላንደርስም እኮ እንችላለን። የሰውን ህይወት እየተከታተለ ወይ በቃ ሰው የራሱን ህይወት ላይ ራሱ ጥሩ ነገር ለመስራት እያቀደ እያሰበ ራሱ እኮ በህይወቱ ከዚህ ዱኒያ የሚያልፍ ሰው እኮ አለ። መሞትም እኮ አለ። መሞትም አለ። ባለነው ነገር ላይ እያመሰገንን በሰላም አሳደርግኝ አልሐምዱሊላ፣ ወይ ደግሞ በየሚነታችሁ ጸሎት አድርጋችሁ ዱዓ አድርጋችሁ ቀናችሁን ብትጀምሩ ልክ እንደሱ አይነት ጥሩ ህይወት የለም። ሁሌ የምታመሰግኑ ከሆነ ሁሌ ህይወታችሁ እየተቀየረ ይሄዳል። ሁሌ የምታማርሩ የሰውን ህይወት የምትከታተሉ ከሆነ ደግሞ ህይወታችሁ ላይ ለውጥ አጣመጡ ራሳችሁን ነው የምታጡት እንጂ ራስ ማጣት አለ። እሱ ራሱ በጣም ከባድ ነገር ነው። እና ሰውን ከመከታተል ራሳችን ብንከታተል ራሳችን ብናዳምጥ የት ነኝ ምን ምን እየሰራው ነው ትናንትና ላይ የምንሰራው ትናንትና ላይ ግን አልተገኘም ካላችሁ ደግሞ ህይወታችሁ ላይ የምታመጡት ጥሩ ለውጥ ነው፣ ጥሩ ነገር ነው እንጂ ግዴታ ሰውን በመከታተል በቃ እኔ እንደ ከኔ መሆን አለብኝ፣ ወላሂ ራሳችሁን ታጣላችሁ። እኔ ስላየሁት ነው ሌሎች ሰዎች ላይ ማያለው። አንዳንዴ በቃ ሰውን በመከታተል ጊዜያችሁን የሚያጠፉ ሰውን በመከታተል ብቻ ማለት ነው እና ይሄ ጥሩ አይደለም። ሁሌ ራሳችንን ራሳችን ላይ እንስራ። ለምሳሌ ትናንትና ተሳስታችሁ ከሆነ እኮ እኔ እዛ ጋር ተሳስቻለሁ፣ ደግሜ ደግሞ ነገ እንደ ያ ሰዓት ወይ ደግሞ እንደ ትናንትና መሳሳት የሌለብኝ ብለን በቃ ነገ እኔ ጥሩ ደረጃ ላይ ደርሼ ከትናንትና ይበልጬ መገኘት አለብኝ እንጂ ያ ስህተት ላይ ደግሜ መገኘት የለብኝም ብላችሁ ብታስቡ ጥሩ ህይወት ትኖራላችሁ። ግን ግዴታ እንደከን ይሆናሉ ካላችሁ ደግሞ ሰውን በጥሩ ነገር ተከታተሉት። ግን እንደከኔ ይሆናሉ ብላችሁ ሰውን አትከታተሉ፣ ጥሩ አይደለም። ይሄ በሽታ ነው። እኔ ማለት ስለገባኝ ወይ ደግሞ ሰው ላይ ስላየው ስለተማርኩ ነው። ሁሌ እንዲህ የሚያስቡ ሰዎች ስላሉ ነው። እና ያለ ምክንያት አላወራው ወይ የቪው ቪውን ፈልጌ ምናምን አይደለም። ግን የሚሰማኝ ነገር እናገራለሁ። እኔ ለምሳሌ እኔን በራሴን ተቀብዬ እስከ ኖርኩት ድረስ ሰዎች ይሄን አላደረገችም እስካሁን ይሄን አልሰራችም ይሄን አላገኘችም ስላሉኝ ግድ አይሰጠኝም ምክንያቱም ስለ ራሴ የማቆ እኔና እኔ ብቻ ነኝ እኔ ውድድሬ ከራሴ ጋ እንጂ ከሌሎች ሰዎች ጋር አይደለም ውድድሬ ሁሌ ከራሴ ጋ ነው ትናንትናሽ ላይ ምን ሰራሽ ምን አደረግሽ የቱ ጋ ነበርሽ ዛሬ የቱ ጋ ነሽ አኔ ሳብዬ ራሴን ጠይቃለሁ እንጂ ስለሌሎች ሰዎች ምንም ግድ አይሰጠኝም ምክንያቱም ሰው ሌሎች ሰዎች ህይወታቸው ስለተቀየረንም ግዴታ ከመሬት ተነስቼ መቀየር አለብኝ ብዬ ራሴ ናች እና ሰውን ከመከታተልን እናቁም። በጥሩ ነገር በጥሩ መንገድ ሰውን እንከታተል። ያ ሰው አሁን ለምሳሌ አንዳንድ ሰዎች መጀመሪያ ላይ ማንስቻ አለው። አንዳንድ ሰዎች ትናንትናቸው ላይ ያሳለፉት ጥሩ ህይወት ካልሆነ የሆኔ ከባድ ጊዜ ካሳለፉ ወይ ደግሞ ማይሆን ቦታ ከነበሩ ዛሬ ደግሞ ከያ ነገር ተምሮ ወጥቶ ሌላ አዲስ ህይወት ጀምሮ ጥሩ ነገር እየሰሩ ከሆኔ ጥሩ ስራ ላይ ከሆኑ ጥሩ ነገር ብቻ በቃ ደስ የሚወት ላይ ከሆኑ ከእንደዚህ አይነት ሰው መማር አለብን እንጂ ግዴታ ተነስቼ እንደ ከኔ መሆን አለብኝ እንደ ከኔ መሆን አለብን ብለን ራሳችን ከምናጣ፣ ከሁሉም ነገር የሚቀድም ራስን መሆን ራሳችን ብናዳምጥ ልባችን ብናዳምጥ ከራሳችን ጋር ስናወራ አንዳንድ ጊዜ ብቻችሁን ሆናችሁ ናችሁ ራሳችሁ ጋር አውርታችሁ አታውቁም፣ አታውሩ ማለት ነው። ራሳችሁን የምትጠይቁት ጥያቄ ራሳችሁ ጋር የምታወሩት ነገር የለም። እንዲህ አይነት ነገር ብታስቡ የህይወታችሁ ላይ ብዙ ለውጥ ታገኛላችሁ፣ ብዙ ብዙ ነገር ታገኛላችሁ። እኔ እንደ ግሜ ደጋግሜ ላችኋለሁ። እኔ ለምሳሌ እንደኔ እንደ ራሴ ውድድር ከራሴ ጋር እንጂ ከሰው ጋር አይደለም። ራሴን አወዳደራለሁ ከትናንትና ይጋ፣ ወይ ደግሞ እኔ ለምሳሌ ዛሬ ሌላ ቀኑ አይደለም። ነገም ሌላ ቀን ነው። ነገ ትናንትና ምንድን ነው ያደረግሽው ብዬ ራሴን እጠይቃለሁ ራሴን ምክንያቱም ያለፈው ህይወቴ፣ ወይ ደግሞ ያለፈው ህይወቴ ስላችሁ ማይሆን ነገር ሆኖ ሳይሆን አንዳንድ ጊዜ ሰው ሆኖ በጥሩ በመጥፎም ወይ ደግሞ ደስ የሚለው በወይ በሐዘንም በምንም በምንም ብዙ ነገር ውስጥ እናልፋለን እና እኔ ትናንትና ያስተምሮኛል ብዬ አስባለሁ። ዛሬ ባለውበት ሁኔታ ባለውበት ኑሮዬ ትናንትና ያስተምሮኛል ብዬ ስለማስብ ነው እና እንዲህ ስላችሁ አንዳንድ ጊዜ ሰዎች እናንተ ከራሳችሁ ጋር ስትሆኑ፣ ራሳችሁን ስታዳምጡ፣ ራሳችሁን ላይ ለውጥ ስታመጡ፣ ራሳችሁ ጋር ሆናችሁ በራሳችሁ ዓለም ስትኖሩ፣ ስራችሁን ስትሰሩ፣ ስራችሁን ብቻ ስትከታተሉ ሰውን መከታተል ትታችሁ፣ ወይ ደግሞ ሰው ምን ይለኛል፣ እኔ ይሄን አላደረኩ ይሄን አላደረኩም ብላችሁ ሰው መከታተል ትታችሁ፣ ራሳችሁን ስታዳምጡ፣ ራሳችሁ ጋር ስትሆኑ፣ አንዳንድ ሰዎች እኔ አሁን ለምሳሌ ሌላ ነገር፣ ሌላ ሪሳ ራማት፣ ሌላ ይቅርታ፣ ሌላ ሪሳ አመጣ ፈልጌ ሳይሆን፣ ወይ ሌላ ነገር ማውራት ፈልጌ ሳይሆን፣ አንዳንድ ጊዜ እኛ ማህበረሰብ ውስጥ ያለው ሁሉ ሰው እያልኩ ሳይሆን ሰው የሰውን ነገር ርፍ ግርግፍ አድርጎ ትቶ በራሱ አለም ስኖር የሆኔ ነገር እንደሆናችሁ ያስባል። ወይ ሶሻል ሚዲያ ላይ ከሰራችሁ አገርን የሚያሰድብ ነገር ወይ ቤተሰብን የሚያሰድብ ነገር ወይ ደግሞ የእናንተ እምነታችሁ ወይ ዲናችሁን የሚያሰድብ ነገር እንደሰራችሁ ቆጥሮ እናንተን ሊያሸማቀቁ ይመጣሉ። እንዲህ አይነት ሰዎች ሁሌ ሰውን ስለሚከታተሉ ነው፣ በራሳቸው መተማመን የላችሁም፣ ለዛ ነው እና ሰውን ከመከታተል ራሳችን እንከታተል፣ ራሳችን ጋን እንሁን፣ ራሳችን እናዳምጥ፣ ልባችን እናዳምጥ። መልሱ የኛ ጋ ነው እንጂ ሌሎች ሰዎች ጋ አይደለም። እንደ ከኔ እሆናለሁ ስላለም ብቻ ምን ለውጦ ለውጥ የለም። የምናመጣው ለውጥ ምን እንደሆነ ታውቃላችሁ? እንደ ከኔ እሆናለሁ በማለት ውስጥ ራሳችን ነው የምንጎዳው። ለውጥ ይሄ ነው። ራሳችሁን ታጣላችሁ። ሰውን የሚከታተሉ በቃ አንድ ከኔ መሆን አለብኝ። ከኔ እንዲህ አይነት ሀገር ሄደች፣ እንዲህ አይነት ቦታ ሄደች፣ ይሄን ስራ ሰራች፣ ይሄን ያህል ደመወዝ ታገኛለች፣ ለቤተሰቦቿ ይሄን ያደረገች፣ እኔም ግዴታ ለቤተሰብ ይሄን ማድረግ አለብኝ። ለቤተሰብ ስል ምን እንዳስታወስኩ ታውቃላችሁ? በፊት ከኢትዮጵያ ወደ ከሀገራችን ከመውጣታችን በፊት የምናስበው ነገር አለ አይደለ? ኢትዮጵያ ሆንን የጎረቤት ሰዎች ወይ ዘመድም ይሁን ማንም ይሁን አንዳንድ ጊዜ አረብ ሀገር ሰው መጥቶ ቤተሰቦቹ ላይ ለውጥ ካመጣ ቤተሰቦቹ ላይ የሆነ የቤት እቃ ከገዛ ቤት ከሰራ ወይ የሆነ ነገር ካደረገ ምንድን ነው የምንለው በቃ እኔም ሂጄ ልክ እንደ ከኔ ቤት መስራት አለብኝ መኪና መግዛት አለብኝ ያ ሰው እኮ ምን አሳልፎ ምን አይነት ህይወት ውስጥ አልፎ እንዳመጣ እኮ አናቅም እሱን ሳናቅ በቃ ከኔ እንደ ከኔ ተነስቼ መሆን አለብኝ እኔም እንደከኔ እጄ መኪና መግዛት አለብኝ፣ የቤት እቃ መግዛት አለብኝ፣ ቤት መስራት አለብኝ ብለን እናስባለን አይደለ? አገር ቤት እያለን አንዳንዴ ደግሞ ግዴታ እንደከኔ መሆን አለብኝ እጄ ብሎ የሚያስቡ ሰዎች አሉ። ግን እዚህ ጋር በደንብ እንድታዳምጡ የምፈልገው ነገር ኢትዮጵያ ሆናችሁ ወይ ደግሞ ሆነን በፊት እንድናስባለን እንጂ ያ ሰው ምን አይነት ከባድ ጊዜ አሳልፎ ምን አይነት ህይወት ውስጥ አልፎ እንዳመጣ አናውቅም። መቼ ነው የምትረዱት? ከመጣችሁ ስትመጡ፣ እዚህ መታችሁ ከሰራችሁ፣ ወይ ደግሞ እዚህ ሀገር ያለው ኑሮ ወይ ስራ ካያችሁ ነው የምትረዱት እንጂ ምንም ህይወት ውስጥ ካልገባችሁ ልትረዱ አትችሉም። እና አሁንም ይሄም ያልኩበት ምክንያት እኔ ሌላ ሌላ ርዕስ ላመጣ ፈልጌ ሳይሆን ያ ሰው ህይወቱ እንዴት እንደለወጠው፣ ምን አይነት ከባድ ጊዜ ውስጥ እንዳለፈው፣ ምን አይነት ችግር ጊዜ እንዳሳለፈው፣ ምን አይነት ጨለማ የጨለማ ጊዜ ውስጥ እንዳለፈው ምን አይ ስንቴ እንዳለቀሰው ምን ደርሶበት እንደነበር ሳናቅ፣ በቃ ለምን እኔ እንደከኔ አልሆንም። ካልሆነ ደግሞ ከባድ ነው፣ ገና እሱም ሌላ በሽታ ነው። እንደከኔ ይሆናለሁ ብላችሁ ካልተሳካ ደግሞ እሱ ደግሞ ገና ሌላ በሽታ ሌላ ህመም ነው እና ሁሌ የምትቆጠቡት የምፈልገው ነገር ሁሌ ራሳችን ጋኝ እንደ ራሳችን እንኖር፣ እንደ ከኔ ይኖራለሁ ከማለት እንደ ራሴ ሆናለው እኔ እንደ አይነት ህይወት እኖራለሁ ማለት አሪፍ ነው ብዬ አስባለሁ። ሰውነኝና እሳሳት አለው። ከተሳሳትኩ አርሙኝ። ላይክ ሰብስክራይብ ማድረግ እንዳትረሱ። አሳበስ ጣይታችሁ ደግሞ ኮሜንት ላይ ያስቀምጡል። ከተሳሳትኩ ይቅርታ። በሌላ ቪዲዮ እስከየምንገናኝ ድረስ ይቅርታ፣ ደና ቆዩልዲ። አመሰግናለው። ወዳችኋለው። አበረታቱኝ። በሌላ ቪዲዮ እመጣለው ገና ብዙ ነገር እንሰራል ነብረን እንድያ ስባለሁ። ኢንሻላ አላ ፊቃድ ከሆነና ሌላው ማለት የምፈልገው ሁሌ ሰውን ከመከታተል እንደከን ሆናሉ ከማለት እንቆጠብና፣ ኢንሻላ ብለን ወይ ደግሞ በየሚነታችን እየጸለን ፈጣሪያችን የእኛን ህይወት እንዲቀይርልን እንደከን ያድርግልኝ ከማለት ፈጣሪ ወይ ወይ ደግሞ ያ ረቢ ህይወት ይንቀይርልኝ። በእንደዚህ ይሄን ስራ እያሰብኩ ነው አሳካልኝ። ይሄን ህይወት እያሰብኩ ነው አሳካልኝ። ይሄን እንዲ እንዲ ያለን ጸሎት ብናደርግ አሪፍ ነው ብዬ አስባለሁ። ዱዓ ብናደርግ አሪፍ ነው ብዬ አስባለሁ። ዱዓ ፈጣሪያችን ሳናስታውስን እንደከኔ አድርገኝ ከማለት እሱን ብንጠይቀው ከሱ ብዙ ነገር እናገኛለን። ከሱ እሱን ሁሌ ከጠየቃችሁ የምታጡት ነገር የለም። እሱን ከመጠየቅ ትታችሁ ሌሎችን ሰው ሰውን ለመጠየቅ አትሮጡ። መጀመሪያ የምትጠይቁት ፈጣሪያችሁ ስለሆነ ሁሌ ፈጣሪያችሁ ጠይቁት። ያችኋለሁ፣ ወዳችኋለሁ። አመሰግናለሁ።